ይህኔ አባት መጠሪያ ጋሻይ አባይኔ ይጥላ ኑሮ በሽታና ዘን ሲያቃጥለኝ፣ አብዬ እንዴት አሉ? ኖ እስኪ ሁሉ ሰላም፣ እንዴት አሉ? እንዴት ነውት? ሁሉ ሰላም ነው። አንድ ላውራት ኖ እስኪ ገቡ፣ እንዴት አሉ? ሰላም ነው። እንዴት ናችሁ? እንዴት ነው? ሰላም ሰላም። እና እኔ ምን እየያዛኩ እኔ አባት በዛች ጋ በዛች ጋ እቺን ኩርኩራን የገፉ ሲሄዱ አይቼ ተከትዬ ነው ወደዚህ የመጣሁትና እንዴት ነው? ወይ ወዴት ይሄዱ እ ስራ ብሎ ሰው ጠርቶ ነው ኦኬ፣ የሰው በዚህ ችችን እንዲህ የነዱ ምን ያሉ ነው የሚሰሩ አው ሌላ ስራ ሌላ ይሉ ግልጽ ያሉ ሰው እንደዚህ ስንት ብር ያገኛሉ በቀን? እኔ ስሜ ድራሽ ሎገን ነው። አንዳንድ የተቸገሩ ሰዎችን እየዞርኩ ነው። አንዳንድ የተቸገሩ ሰዎችን ነው የዞርኩ የሚረዳው እና ምናልባት ምን ምን ይቸግሮታል የሰው ቤት ነው ራሴ በጣም ሲገባኝ ደግሞ ይቀፈኛል፣ ሲወጣኝ ይቀፈኛል። ከሚላስ የሚያመልኩ ፍራቻ ብዙ አለ። አሁን ባለቤት ቤት ሲገባ ይጫውታል፣ ሲወጣ ይጫውታል። እና ለዛ ስንት ለኔ በጣም ጠንካራ 80 ነው። እዚህ በሰማንያ አመታችሁ እንደዚህ አይነት የዞራችሁ እንደዚህ አንዳንድ ስራ ሲያገኙ ያው ይሰራሉ ቁጭ ከማለት ሰው እጅ ከማየት እና እኔ እንደነገርኩት ለምናምን ገንዘብ ያስፈልጋል ልብስ ምናምን ያስፈልጋል። አንዳንድ ገንዘብ ስለያስፈልጋል ብለዋሉ። እኔ አንዳንድ ሰዎችን የተቸገሩ ሰዎችን ነው የሚረዳው፣ እና እኔ አሁን ትንሽ ገንዘብ ኪሰ ላይ ይዣለሁ። በቀን ስልሳ ብር ነው የሚያገኙ አሁን ቁርስ ምናምን በሉ

ኪሴ ውስጥ ይህች ያለችው ነው የሰጠሁት፣ እኔ አይደለሁም። አሜ አሜ እኔ አይደለሁም የሰጠሁት፣ ለእርሶ የሆነ አንድ ኢትነች ውጪ ሀገር እንዲህ አይነት ጎበዝ ጠንካራ አባቶች አደረሳ አድርስ ብላ እሷ ነች የላከች፣ እሷን ይመርቅ፣ አይደለም አንዴ

ተባረቁ ዜናው ነው። ደሞ ሰዎች ሲረዱ መጥቻ እዚህ አከባቢ ሁሉ ግዜ ስለሚያገኝ ሌላ ሰው ደሞ ሲረዳ መጥቼ ሌላ ብር ጨምሬ ሰጣለሁ። ትንሽ ነው አይገባም። በጣም ትንሽ ነው።